በዓለ ጰራቅሊጦስ ቤተ ክርስቲያናችን ከምታከብራቸው አበይት በዓላት መካከል አንዱ በዓለ ጰራቅሊጦስ ነው። ይህ በዓል ጌታችን በሚያደርግበት ጊዜ ደቀ መዛሙርቱን እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው አድርጎ ነበረ። ተናግሮ የማያስቀር ነውና ባረገ በአስረኛው በተነሳ በአምሳኛው ቀን ጰራቅሊጦስን ሰዶላቸዋል። ጰራቅሊጦስ ማለት አንደኛ ናዛዚ ወይንም አጽናኝ ማለት ነው። ከመንፈስ ቅዱስ ሥራዎች አንዱ ያዘኑትን፣ የተጨነቁትን፣ በተለያየ ነገር ውስጥ ገብተው ግራ የተጋቡትን ሁሉ ስለሚያጽናና ናዛዚ ይባላል። ሁለተኛ ከሳቲ ወይንም ምስጢር ገላጭ ማለት ነው። የተደበቀውን የሚገልጥ፣ የረቀቀውን የሚያገዝፍ፣ የተሰወረውን የሚያሳይ በመሆኑ ከሳቲ ወይንም ምስጢር ገላጭ ይባላል። ሦስተኛ መጽንዒ ወይንም የሚያጸና ማለት ነው። በተለያየ ሁኔታ ውስጥ ገብተው የሚባዝኑትን ለመውደቅ የተፈገመገሙትን እንዳይወድቁ የሚደግፍና የሚያጸና በመሆኑ መጽንዒ ወይንም የሚያጸና ይባላል። አራተኛ መንጽሒ ወይንም የሚያነጻ ማለት ነው። በኀጢአት የወደቁትን ከኀጢአታቸው የሚያነጻቸው ነውና መንጽሒ ወይንም የሚያነጻ ይባላል። አምስተኛ መስተሰሪ ወይንም ይቅርባይ ማለት ነው። በኀጢአት የወደቁትን የበደሉትን ተጸጽተው ንስሐ ሲገቡ ይቅር የሚል በመሆኑ መስተሰሪ ይቅርባይ ይባላል። ስድስተኛ መስተፈስሂ ወይንም ደስታን የሚሰጥ ማለት ነው። የተጨነቁትን፣ ያዘኑትን፣ ያለቀሱትን እምባቸውን የሚያብዝ ደስታን የሚሰጥ በመሆኑ መስተፈስሂ ወይንም ደስታን የሚሰጥ ይባላል። በአጠቃላይ ጰራቅሊጦስ ማለት መንፈሰ ጽድቅ፣ መንፈሰ ሕይወት፣ ባህርያዊ እስትንፋስ፣ አካላዊ ሕይወት፣ አካላዊ እስትንፋስ ማለት ነው። ለምንድን ነው ቆይቶ ባረገ በአስረኛው ቀን መንፈስ ቅዱስን የላክላቸው ቢሉ በአስረኛ ማዕረግ የተቀመጥን እኛ ነበርንና ወደ ክብራችን ወደ ማዕረጋችን እንደመለሰን ለማጠየቅ ነው። ዳግመኛም አስሩን ቃላት ቢጠብቁ መንፈስ ቅዱስን የሚሰጥ መሆኑን ለማጠየቅ ነው። ሐዋርያት ድንግል ማርያምን ይዘው በሚጸልዩበት በማርቆስ እናት በማርያም ቤት በሳት አምሳል የተከፋፈለ መንፈስ ቅዱስ ወርዶላቸው የሚያውቁት ጸንቶላቸው የማያውቁት ተገልጾላቸው ሁሉም ከሚያውቁት ቋንቋ በተጨማሪ የማያውቁት ቋንቋ ተገልጾላቸዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።